እንግዲህ ከሰሞኑ አርባ ምንጭ ላይ የአዞ ስጋ በኢትዮጵያ ገበያ ሊቀርብ ነው የሚል ነገር መረጃ ሰማን እና ይሄ ነገር እውነት ነው ወይ? እውነት ነው፣ እውነት ነው፣ ሊቀርብ ነው። ሁሉም ነገር ተዘጋጅቶ አልቋል። ፈላጊው ከአሁኑ ነው የምፈልግ ሰው መጥቶ መግዛት ይችላል ከኛ እኛ ጋር ስላለ መጥቶ መግዛት ይችላል። አሁን ያው ትንሽ እንግዲህ እኛም ጋር ጥያቄ የመጣው በኢትዮጵያ ባህል እንዲህ ያለ ነገር ከዚህ በፊት ታይቶም ተሰምቶ ማያቅምና አሁን የአዞ ስጋ ለገበያ የሚቀርበው ለምንድን ነው ማለት፣ ለምግብነት እንዲውል ነው? ከዚህ በቀደም ጥያቄው መጥቶላችሁ ነው? በምን ምክንያት ነው ይሄ ነገር ገበያ ውስጥ እንዲውል የፈለጋቸው? ጥሩ ጥያቄ ነው። የአዞ ስጋ ሌላ ዓለም በጣም ይበላል። እዚህ ጎራቤት ሀገራችን ኬንያም ይበላል። ሌላ ሌላ ሀገር በጣም በጣም ዴሊሽስ ፉድ እንደሆነ መጠን ይታወቃል። ለዛ እኛም እንደ ጎራቤት ሀገሮች ብንሸጥ ምንም ችግር የለም በምለው እሳቤ አሁን ወደ ገበያ አስገብተናል። ገበያ በገበያ ላይ እንዲሸጥ አድርገናል። ኦረዲ አሁን ስራው ተጀምሯል። ኦሬዲ ትንንሽ ነገሮች ይገራሉ። አሁን ነገ ነገ ወደ አቷ በዚህ አመት ነገሮች ያልቃል። ምንድን ነው አሁን አንደኛው የኔ ትልቁ ጥያቄ የአዞ ስጋ ወደ ገበያ ለማቅረብ ያነሳሳችው ዋነኛው ምክንያት ምንድን ነው? ዲማንዱ ፍላጎቱ አለ ወይ? ፍላጎቱስ ደግሞ ካለ የአዞ ስጋ እንፈልጋለን ያለው ማህበረሰብ ክፍል የትኛው ነው ነው ወይንስ ከውጭ የሚመጡ እንግዶች እዛ ለጉብኝቱ የሚመጡ እንግዶች የአዞ ስጋ መብላት እንፈልጋለን ስላሉ ነው የአዞ ስጋ ወደ ገበያ ውስጥ እንዲገባ የፈቀዳችሁት ወይንስ በምን ምክንያት ነው? ከዚህ በፊት ብዙ ጥያቄ ተጠይቋል። ከውጭ መጥተው የሚጠይቁ አካላትን ነበረ። በዛ ሲጀመርም አዞ ስጋና ቆዳ ኤክስፖርት ለማድረግ ነው እሳቤው የነበረው ማለት ነው። በዛ በአንዳንድ ነገር ሳይሟላ ፍቀድ ቆዳ ብቻ ነበረ ኤክስፖርት እየተደረገ የነበረው። አሁን ኤክስፖርትም ቆዳም ሆነ የአዞ ስጋም ኤክስፖርት ለማድረግ ዝግጁ ነን። አሁን ዋነኛው ጥያቄ ኔ ጥያቄ የአዞ ስጋ ለሀገር ውስጥ ፍጆታ እንዲውል ስራ ጀምራችኋል ነው ወይን እስከ ቆዳ ጋር ጎን ለጎን ለኤክስፖርት ብቻ ነው? ፈላጊ ካለም ሀገር ውስጥ የሚፈልግ አካል ካለም፣ ኦፕን ነው ክፍት ነው፣ ገበያው እሱ ጋር ነው። አሁን ትልቁ ጥያቄ ያለው እንግዲህ ኢትዮጵያ የራሷ የሆኑ ባህሎች፣ ሃይማኖቶች፣ ሃይማኖታዊ ስርዓቶችና ባህላዊ እሴቶች ሁሉ አሏት። ከባህል ከሃይማኖት እና ደግሞ ከሌሎች ጉዳዮች አንጻር ይሄ ጉዳይ ይሄ የአዞ ስጋ ለሀገር ውስጥ ገበያ ማቅረብ ችግር አይፈጥርም ወይ እናንተስ ላይ ያነሳ ምን መቶ ሰማኒያ አንድ ኢትዮጵያውያን ስደተኞችን ጭነው ሲጓዝ የነበሩ በትናንትናው ዕለት ማለትም የካቲት ሀያ ስምንት ሌሊት ላይ አራት ጀልባዎችን መስጠማቸው ተረጋግጧል። ይህ እጅግ በጣም የሚያሳዝን እጅግ በጣም ቅስም የሚሰብር ዜና ነው። ከአራቱ ጀልባዎች ሁለቱ በየመን የባህር ዳርቻ አካባቢ እንደደረሱ የሰጠሙ ሲሆን ከእነዚህም ውስጥ መቶ ሰማንያ አንድ ኢትዮጵያውያንና አምስት ጀልባዎችን ሲሾፍሩ የነበሩ የመናውያን ጨምሮ የት እንደገቡ አልታወቀም። ከዚሁ አደጋ በህይወት የተረፉት ሁለት ጀልባዎቹ ሲነዱ የነበሩ የመኖች ብቻ እንደሆኑ የዓለም አቀፉ ስደተኞች ድርጅት አይኦኤም ያሳወቀ ሲሆን በተጨማሪም ሌሎች ሁለት ጀልባዎች በተመሳሳይ በጅቡቲ የባህር ዳርቻ ላይ የሰጠሙ ሲሆን ሁለት ስደተኞች የሞቱ ሲሆን፣ ሌሎቹን ግን በህይወት ማትረፍ ተችሏል። በየመን የባህር ዳርቻ ላይ ከተገለበጡት ሁለቱ ጀልባዎች ግን በህይወት የተረፉት ሁለት የመናውያን ብቻ ናቸው። በየመን የባህር ዳርቻ ላይ ከተገለበጡት ሁለቱ ጀልባዎች መካከል በአንደኛው ጀልባ 31 ኢትዮጵያውያን ስደተኞች እና ሶስት የመናውያን ተሳፍረውበት የነበረ ሲሆን በሌላኛው ጀልባ ደግሞ በተመሳሳይ 150 ኢትዮጵያውያን ስደተኞች እና አራት ሁለቱ መርከቦች ሲነዱ የነበሩ የመናውያን ተጭነው እንደነበሩ ተረጋግቷል። በ2024 ማለትም ባሳለፍነው አንድ አመት ብቻ 558 ሰዎች በባህር ላይ የአሳራት ሆነው መቅረታቸው የሚታወቅ ሲሆን ባለፈው አመት የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት 60897 ስደተኞች አደገኛ የባህር ጉዞ ካደረገ በኋላ ወደ የመን መግባታቸውን አሳውቋል። ይሁን እንጂ አብዛኛዎቹ ስደተኞች ካሰቡት ሳይደርሱ በባህር ላይ በሚደረጉ ከባድ አደጋዎች ምክንያት የአሳራት ሆነው መቅረታቸው የሚታወቅ ነው። ይህ ለእኛ ለኢትዮጵያውያን እጅግ በጣም የሚያሳዝን ዜና ነው። ለሟች ቤተሰቦች ና ለወዳጅ ዘመዶቻቸውን መጽናናቱን እንመኛለን። የኢትዮጵያ ወጣት በሀገሩ ሰላም በማጣቱ ምክንያት ይኸው የአሳራት ሆኖ እየቀረ ይገኛል። እጅግ በጣም የሚያሳዝን ነገር ነው። እግዚአብሔር ሀገራችን ሰላም ያደርግልን። መልካም ጊዜ ም ሰላም ውድና የተከበራችሁ የአዚ ቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትረፍረፍ ይበለልኝ። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ ውድ ቤተሰቦቼ? እንግዲህ መግቢያ ላይ እንደሰማችሁት ማለት ነው። ይህም ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ያልሰማ እንዲሰማ ማለት ነው። አዳዲስ መረጃዎችን ወደ እናንተ እዥላችሁ መጣለው። ፍትህ ለትዝታ ማለትን ደግሞ እንዳትረሱ። ፍትህ ለትዝታ ሁላችንም ማንረሳት መቼም ቢሆን ሄቨን እና ትዝታን ማንረሳቸው እህቶቻችን ናቸው ማለት ነው። እንግዲህ ሀገራችን ላይ አነጋጋሪ የሆነ ባለፈው አመት ዘሚላችሁ ከሆነ የአህያ ስጋ ሲሸጥ እና የአህያ ስጋ ሲበላ ሕዝቡ ሲታመስ ነበረ። ስጋ ቤት አንበላም፣ ምግብ ቤት አንበላም ሲባል ነበረ። ትዝ ካላችሁ ማለት ነው። አሁንም ደግሞ በተመሳሳይ መልኩ እንደምታዩት ማለት ነው ጭራሽ የአዞ ስጋ እና በሀገራችን ላይ እንግዲህ እንደሚታወቀው ማለት ነው። በባለፈው አመት የአህያ ስጋ በየቦታው እየተሸጠ ነው ተብሎ ህዝቡ በጣም በቃ ስጋን ሁሉ ሲያይ ያህያ ነው ያህያ ነው እየተባለ ብዙዎች አንበላም እያሉ የነበሩበትን ወቅት እናስታውሳለን ማለት ነው። በዘንድሮ አመት ደግሞ እንግዲህ ኢትዮጵያ ላይ አዳዲስ አዳዲስ ነገሮች እየመጡ ነው። ከበዓልም ከሃይማኖትም ከሁሉም ነገር እየወጣ ነገር ሁሉ ኢትዮጵያን እንግዲህ ወደ ቻይናነት ተቀይረናል ማለት ነው። እንደ ቻይና ከዚህ በኋላ አይጥም ሊበላ እንሽላሊትም ሊበላ ይችላል ብዬ አስባለው። ያሳማው፣ የከርከሮ የምኑን ተውት፣ እሱ የተለመደ ነው። የጃርት ስጋ ምናምን ብቻ አላቅም። በጣም የሚያሳዝንና የሚያሳፍር ጊዜ ላይ ደርሰናል ማለት ነው ኢትዮጵያውያን። እና እውነት እንደሆነ እንግዲህ መረጃውን አሰምቻችኋለሁ ማለት ነው። በጣም ያሳዝናል እውነት ወዴት እየሄድን ነው ግን? ኢትዮጵያን ማለት ነው ከሃይማኖትም ከሁሉም የሌለ ነገር፣ በቃ ዝም ብሎ መብላት ብቻ ሆነ ማለት ነው ስራችን። እናሳዝናለንም እናሳፍራለንም፣ እውነት ስለ እውነት ለመናገር ማለት ነው። እና አላቅም ብቻ እኔም እንደምላችሁ ማለት ነው ለጆሮ ጨው ያደርጋት። ስሰሙ ራሱ ድንግጥ ነው የምትሉት የሰውየው መልስ። እንግዲህ ኢንተርቪውን ሙሉን አላስገባውላችሁም፣ እና ተቃውሞ አልደረሳችሁም ሲል አይ በቃ አርባ ምንጭ ላይ ሁላችንም ሁሉም ሰው ይሄን ነገር ይፈልገዋል፣ ይበላዋል። ሌሎችም ደግሞ ከውጭ ሀገርም ቱሪስቶችም ሲመጡ ይሄንን ምግብ ይጠይቁናል። ከዚህ በፊት ቆዳ ብቻ ነበረ ስንልክ የነበረው አሁን ግን ስጋውንም እንልካለን፣ ሀገር ውስጥም እንሸጣለን። ሬስቶራንትም ልን ከፍት ነው የአዙ ስጋ የአዙ ስጋ ያለበት ሬስቶራንት ማለት ነው። ማለትም ኢትዮጵያን ይበላሉ ወይ? አዎ እንበላለን እያሉ ነው። ኬንያም ትበላለች፣ የተለያዩ ሀገሮች ትበላለች። ስለዚህ እኛ ማንበላበት ምክንያት ምንድን ነውና እንበላለን። ስለዚህ እንሰራለን ብለዋሉ። በዚህ በሶስት ቀን ውስጥ ማለት ነው። አርባ ምንጭ ላይ እንግዲህ የአዞ ምግብ ቤት ሬስቶራንት ሊከፈትላችሁ ነው ማለት ነው እና ኢትዮጵያ እምየ ኢትዮጵያ ሁነም መጨረሻ ላይ የሰው ስጋም ሊበላ ይችላል። ይህን ለማየት ያብቃችሁ። እንደ ሌላው ሀገሮች ሰው ሲሞት መቀበር ሳይሆን ወዲያውኑ ስጋው ተቆራርጦ ሊበላ ይችላል። በዚህ አይነት ማለት ነው። በጣም የሚያሳፍር ነገር እያየን ያለ ነው። ብቻ እኔ እንጃ እንግዲህ የውሻውም የድመቱም እንደ ቻይና ይጀምራል ማለት ነው። ከዚህ በላይ ምንም የሚመጣብን ነገር የለም። እግዚአብሔር እንደው ከእንደዚህ አይነት ነገር ይሰውረን ብላችሁ ጸሎት አድርጉ። እምነት የምንሰማው ነገር በጣም ያሳዝናል። ይህ ወጣት የምታዩት እንግዲህ የአምቡላንስ ሹፌር ሲሆን ህዝቡን ወጣት ለሌሊትና ቀን ማለት ነው እንቅልፉን ትቶ ህዝቡን ሲያገለግል የነበረው ወጣት ወንድማችን እንግዲህ ባልታወቁ ሰዎች በጥይት ተመቶ ተገሏል ማለት ነው። በታጠቁ ኃይሎች ነው የሚለው መረጃው። በጣም ያሳዝናል። ፍትህ ለወንድማችን፣ ፍትህ ለወንድማችን። ምክንያቱም የዛሬ ወርም እንደዚህ አንድ ወንድማችን ሙቶ ነበረ። እንደሱ የሚሰራ ማለት ነው እዛው አካባቢ የአምቡላንስ ሹፌር የሆነው ሌሊትና ቀን ህዝብን ሲያገለግል የነበረው ይህ ወጣት ወንድማችን ህይወቱ አልፏል። ለምን ለምን እንደው በየጊዜው ወጣቶች አንዴ በባህር አንዴ በሰው እጅ በተለያየ ነገር ህይወታቸው እያለፈብን ያለ። ስለዚህ ለዚህ ወንድማችን ሁላችንም ፍትህ እንላለን። ፍትህ ለመሀመድ ፍትህ። ይህ ወጣት የአምቡላንስ ሹፌር ነው። በብዙ አመታት በወሎ ክልል ውስጥ ሲሰራ የነበረ ወንድማችን ነው። ሌሊትና ቀን ደከመኝ አመመኝ ሳይል ህዝቡን ሲያገለግል የነበረው እንግዲህ ባልታወቁ ሰዎች በታጠቁ ኃይሎች በሚል ህይወቱ አልፏል ማለት ነው። ስለዚህ ፍትህ ለወንድማችን። በጾም አንጀቱ ሲጾም በዋለበት ድፍት አድርገውታል። ድፍት ያድርጋቸው መዳን ያለም እውነት። አሁንስ አመመን ከበደን፣ የስንቱን እንዘግብኛ በየቀኑ የሚሰማው አሳዛኝ አሳዛኝ ነው። አሳዛኝ ዜናዎች፣ አሳዛኝ ነገሮች። በጣም ነው የሚያመው፣ በጣም ነው የሚከብደው። ስለዚህ ፍትህ ለወንድማችን እንላለን። ይህ ወንድማችን እውነት ያማል የሚሰራ ሰው ኢትዮጵያ ላይ እየኖረ አይደለም። ኖርማን ሰው እየኖረ አይደለም። ለምን በጣም ነው የሚያመው፣ በጣም ነው የሚከብደው፣ በጣም ነው የሚያሳዝነው። ወጣቶቹ እንግዲህ ባልታወቁ ሰዎችና ባልታጠቁ ኃይሎች በሚባል ነገር ህይወታቸው እያለፈንም እንባደረገ ነው። እየጾመ ባለበት ነው ድፍት አድርገውት የገደሉት መኪና ውስጥ። በጣም ነው የሚያሳዝን እውነት የዛሬ ወርም እዛው አካባቢ እዛው ቦታ ላይ ማለት ነው አንድ ጓደኛው አብሮት የሚሰራውን እንደዚህ በጥይት ተመቶ ሙቷል ማለት ነው። እና ህዝቡንም ማገልገል በአሁን ሰዓት ወንጀል ነው ወይ? ባለፈው እንደዛ ባህር ዳር ላይ ያለው ዶክተር እንደዛ ሌሊትና ቀን ሲሰራ ለገንዘብ ብዬ ነው ተብሎ ተያዘ። ከስንት ጊዜ በኋላ እሱም እንደዚህ ድፍት አድርጎት፣ ለምንድን ነው የሚያገለግሉንን እንደ ሀገርም እንደ ህዝብም ወጣቶችን አሉ ምንላቸውን ሰዎች ለምንድን ነው እየተለቀሙ ህይወታቸው የሚያልፍብን በሰው እጅ ማለት ነው? እና በጣም ነው የሚያሳዝነው። ኢትዮጵያ ወዴት እየሄደች እንደሆነ አላቅም። ለዚህ ወንድማችን ፍትህ እንጠይቃለን። ሁላችሁን ፍትህ በሉ ለወንድማችን ምስኪን። በጣም ነው የሚያሳዝን ውነት፣ የድፋቸው መዳን ያለም ሲጾም በዋለበት ድፍት አደረጉት። ድፍት ያርገው። እሱም በፌስቡክ ላይ ስለ ጓደኛው ባለፈው ስለ ተገደለው ጽፎ ለቆ ነበር፣ ለጥፎ ማለት ነው። ወንድሜ እንደዚህ እንደዚህ ገደሉት ብሎ ልክ እንደሱ የሱን አማሟት እሱ ከአንድ ከወር በፊት ማለት ነው እሱም ለጥፎ ነበረ ማለት ነው። ዛሬ ደግሞ እሱ ይኸው ተተካ። ይሄን የመሰለ እንዲ ቆንጆ የሚያሳዝን ወጣት እውነት ገና ብዙ ነገር የሚጠበቅበት ለአገር የሚሆን ህዝቡን የሚያገለግል ያሳዝናል። ለምንድን ሆነ ላቅም። ኢትዮጵያ ምቀኝነታችን ና ቆሻሽነታችን እውነት እኔ አላቅም። ብቻ በጣም ከብዶናል። በአሁኑ ሰዓት ላይ ያለው የሚሰማው ነገር በጣም ነው የሚያሳዝነው። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን። ሁላችሁም ጸሎት አድርጉ። ወንድማችን ነብስን በጸደ ገነት ያኑረው። ከደጋጎቹ ጋር ያድርገው። አላህ የጀነት ያድርግህ። ፈጣሪ የገነት ያድርግህ። ወንድማችን ለቤተሰቦችን መጽናናትን ያድልልን። እውነት ያማል። በዚህ በጾም ውስጥ በዚህን ሰዓት ላይ ኡፍ፣ ከባድ ነው እውነት። ምንድን ነው ምን እየተካሄደ ነው ያለው ኢትዮጵያ ላይ? እኔ የምለው ባልታጠቁ ሰዎች በታጠቁ ሰዎች ባልታወቁ ሰዎች ምንድን ነው እንደዚህ አይነት ነገር? በዛ ላይ እየሞቱ ያሉት ምንድን ነው ስራ ላይ ያሉ ሰዎች ስልጣን ላይ ያሉ ሰዎች ትንሽ ይሰራሉ፣ ጎበዝናቸው የሚባሉን ሰዎች ልቅም እየተደረጉብን ህይወታቸው እያለፈ ያለው ስለዚህ፣ ለዚህ ወንድማችን ሁላችንም ፍትህ ለወንድማችን ማለት አለብን። ድምጻችን እናሰማ። ፍትህ ለመሀመድ ወንድማችን፣ ፍትህ ለምን እንዴ! በዛ እኮ አሁን በየቀኑ ባልታወቁ ምን ባልተባሉ ባልታወቁ እንደዚህ ባላሉ በታተቁ ማናቸው፣ የታጠቁት ማናቸው ያልታወቁት፣ አረ ከባድ ነው። ፈጣሪ ልቦና ይስጣችሁ። እውነት በጣም ያሳዝናል። ወንድማችንን ነፍስ ይማር። እንግዲህ የያዙውንም ሀሳብ አስተያየት ስጡ። በሀገራችን ላይ እንግዲህ የመጣው ነገር እውነት የምንሰማው ከእለት እለት በጣም አስደንጋጭ ነገር እየሰማን ነው። አዞ ይበላል እየተባለ ያዞ ስጋ ያህያ ስጋ እየተበላ ነው። ትንሽ ቆይቶ ደግሞ የተለያየ የሰውም ያይጥም የዝንጀሮ የሚጀመርላችኋል ማለት ነው። በጣም ያሳዝናል። ኢትዮጵያ ወዴት እየሄደች እንደሆነ ከቅድስና ወደ እርኩስና እየዞርን ያለን ሀገራችንን እውነት ያማል። በሃይማኖት የሌለ ነገር፣ በበዓል የሌለ ነገር፣ በቃ ምንም ነገር የምናመጣው ነገር ሁሉ መጥፎ መጥፎ ነገር ብቻ። መልካም ነገሩን አናስተላልፍም። መልካም ነገርን አንሰራም። ማይበላውን እየበላን ማይደረገውን እያደረገን ማይገደለውን እየገደልን በቃ የኛ የኢትዮጵያን መጨረሻ እንዲሆን አይ ስምንተኛው ሺህ። እናሳዝናለን በጣም ነው ግን። የዚህ ትውልድ የዚህ ዘመን ትውልድ በመሆኔ በጣም አዝናለሁ በራሴ ማለት ነው። እውነቴን ነው የምላችሁ በጣም ነው ማዝነው። እውነት እንኳንም ኢትዮጵያ ልሆንኩኝ በዚህን ሰዓት ኢትዮጵያ ብሆን በጣም ነው መበሳጨው። እውነቴን ነው የምላችሁ ከሚደረገው መተንፈስ እንኳን አንችልም ኢትዮጵያ ውስጥ እኮ እንዴ ስደት ላይ ሆነን ን ተንፍስ እንጂ እንርገጣቸው ቢያንስ እንኳን እንዴ፣ ድምፅ እንኳን መሆን አንችልም እኮ። ተገደሉ ለምን ተገደሉ ሲባል መናገር አች ተበዳይ መናገር አይችልም እንዴ? ያሳዝናል፣ እውነት ኢትዮጵያ ውስጥ። ለዛም ነው ህዝቡ በባህር እየመጣ ህይወቱ እያለፈ ያለው። አሁን ይህ ልጅ የሚገደል ነው ለሀገር የሚሆን ህዝብን የሚያገለግል የሚገደል ነው። እውነት እንደ እውነት ከሄድን ፈጣሪ ስራችሁን ይስጣችሁ። የንጹሃን ደም ግን ይፋረዳችሁ። እውነት እኔ በጣም ልቤን ሰብሮኛል። የልጅ በጣም ነው ያሳዘነኝ ሲያሳዝን፣ እውነት ይብላኝ ለናትህ፣ እውነት ተቃጠለች።